ሀይሚ ግን ማለት በዚህ ልክ ያ ያልተወርጃለሽ ትወርጃለች ብዬ በፍጹም በፍጹም በፍጹም በፍጹም አልጠበኩም ነበረ ማለት ነው። የበለጠ ደግሞ የአንገት አብሎ ሲገርመን ዛሬ ያንቺ ሁለት መቶ ሺህ ዳኒ ሊያከብርልሽ ታዲያ ፈለገሽ ነው፣ አንቺ ራስሽ እኮ ፈለገሽ ነው። ልጁ እንደዛ ቢያወራም ቢናገርም አንቺ ፈለገሽ ነው እንጂ ዳኒ ምንም ጥፋት አላጠፋም ማለት ነው። አንቺ ነሽ መስመር እንዲያልፍም መስመር እንዲሰትም ያደረግሽው ማለት ነው። ሰላም ሰላም፣ ቤተሰብ እንዴናችሁ ናችሁ? ደና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔ ዓለም። በጣም በጣም ከመላችሁ ላይ በጣም ተናድጃ ያለሁ ማለት፣ እኔ ትናንት ብሩክን እንደዛ ስሰድበው እንደዛ ስጨውብት፣ ዛሬ ግን ብሩኬ በጣም አሳዘነኝ አስባችሁታል ብሩክ ምን አይነት ስሜት እንደሚሰማው ይሄን ነገር። ዛሬ እዚህ ቦታ መቆም ያለበት ብሩክ ነበረ ማለት ነው። ግን ያው ሁለቱም ባመጡት ነገር ዛሬ ዳኒ ከሃይሚ ጋራ ሁለት መቶ ሺዋን ሊያከብርላት አብረው ሆነዋል ማለት ነው። ባይዘ በጣም ነው የሚገርመኝ ማለት ነው። እኔ ዳኒ አልገረመኝም፣ ግን ሃይሚና እሺ፣ ብሩክንስ ሰ አታክብሪ። ተመልካቾችሽን አታከብሪም። ሰው ያደረገሽን ሰው አታከብሪም ትሄ እሺ መብትሽ ነው እኮ። ጓደኛ ሚያስ ትንሽ እንኳን ብትረጋጉ ሰው እንኳን አምስት ስድስት ወር እንኳን እስከሚሆናችሁ ድረስ መለያየታችሁ እውን እስከሚሆኑ ገና በአስራ አምስት ቀን ውስጥ እንደዚህ ከዚህ ልጅ ጋር ተላ- አጥፈሽ ምናምን ማለት ነው ደግሞ እኮ እንትን የምታሳይ የሆነ አርግዛ የንትን ምልክት የሚያሳያት ነው የሚመስለው ራሱ ፎቶ አነሳሳቸው ማለት ነው። አይ አይ አይ ይሙነት ጥሩ ሰው ሲበላሽ ለካ ዋጋ የለውም ማለት ነው እና የእውነት የእውነት የእውነት እኔ የአንገት ሀብሉ ሲገርመኝ ጭራሽ ጭራሽ ጭራሽ ጭራሽ ጭራሽ ሁለመቱ ሽዋን ፎቶ አሳትሞ ምናምን ማለት ነው። አረ በጣም ይገርማል የእውነት ሀይሚ፣ እኔ ካንቺ እንደዚህ አልጠብቅም፣ ካንቺን እንደዚህ አይነት ነገር በጣም አልጠብቅም። በቃ ሳትፈልጊ ባለፈውን የአንገት ሀብሉን ሳትፈልጊ ምናምን በቃ ሺም እንዳይዘሽ ምናምን ብለሽ የተቀበልሽ ነበር የሚመስለኝ፣ ግን በጣም ፊትሽ ላይ ደስታ ይነበብብሻል። በጣም ደስተኛ እንደሆንሽ ፍላጎት እንዳለ ነው ፎቶ ላይ የሚመለከተው ማለት ነው። እንዲህ ትንሽ እንኳን ስሜቱ አብራችሁ ጥሩ ነገር አሳልፋችኋል። ክፎሻ አይደለም ብሩክ። ስሜቱ እንኳን ትንሽ በትንሹ ይረበሻል እንኳን ብለሽ አታስብም። ይከፋዋል ብለሽ እንኳን በፍጹም አታስብም። ሀይሚ በዚህ ልክ በዚህ ልክ መውረድ ለእኔ ይሄ ነገር እኮ ለሶሲን የሚገባት፣ ለእኔ እኮ አይገባኝም እንዴ? ይኸው እንደዚህ መቼስ፣ የማትፈልጊው ሰው መቼስ ሰርፕራይዝ እንዲያደረግሽ አትፈልጊም። ለዚህ ደግሞ እኔ ሳልፈልገው ነው እሱ ሰርፕራይዝ ያደረገኝ ሲጠራኝ። እንዴት ለጠልቅ በርጥ ስየልቴ ነው። መቼስ ይሄኑ መልስሽ እንዴ አንቺ ነሽ እኮ እንጂ ብሩክን የማትፈልግሽ ብሩክ አይደለም አንቺን የማይፈልግሽ ማለት ለምን በዚህን ያህል ልክ ደስተኛ ኮሽ በፊትም የውሸትሽን ነበረ ከቡሩክ ጋ የነበርሽው ማለት ነው አብረሽ የውሸትሽን ስታስመስ የነበረው ስትስቅ የነበረው የውሸትሽን ነው በቃ አውቀሽን ወድ ካለው ይህኔ ጌታ የኔ ንጉስ አንተ ህይወቴ ቅብርጥስዬ ጥስዬ ስትባባ የነበረ ውሸት ነው ለምን አንቺን ለብሩክ ይህን ያህል ክብር ቢኖርሽ ኖሮ ይሄ ዛሬ እዚህ ነገር ላይ ባልተፈጠረ ነበረ ማለት ነው። ይሄ ዛሬ የአንቺ ሁለት መቶ ሺህ ሊከበር ባልተቻለም። እሱ ግን ክብር ስላለው ቀድሞ መቶ መቶ ዘጠና ምናምን ሺህ ሆነች ነው፣ ሃይሚዬ እንኳን ደሳለች በተሻላችሁ አቅም ሰብስክራይብ አርጓት ብሎ ሀሳብ የሰጠው ማለት ነው። ይህን ያህል ነበረ ለአንቺ የሚያስብልሽ ማለት ነው። ይህን ያህል ነበረ አንቺ በዚህ ልክ ከዚህ ከዳኒ ጋር ከዚህ ከጎቶ ጋር ታከብሬ ያለሽ ብዬ ክብርሽን፣ እኔ እንጃ። ለሶሲ ያልበጃ ይሄ ለአንቺ እንኳን ይበጅሻል? ከእነሱ እንኳን መማር ትችያለሽ? ለሶሲ ያልጠቀመ ለአንቺ ይጠቅምሻል እንዴ! ነገም አንቺን እኮ እንደዛ ነው የሚያደርግሽ፣ ሶሲን እንዳደረጋት። እንዴ! ብሩክ በቃ ሰራ፣ አጠፋ። ፕራንክ ነው። ትናንት ከሚፍታ ጋር ልትፈቱ ሞከራችሁ፣ ሊያስማማችሁ ሞከራችሁ እንዴ! አሁን እኮ አንቺ እሱስ ዝም ሲል አንቺንሽ ነገሮችን እያባባሽ ያለው ማለት ነው። ለካ አውቃ ነው እንጂ አንገታ ብሉን ራሱ እንትን እንደ የውሸት እንደ አፈረች ነገር ምናምን ማለት ነው። አንቺ ይኸው ዛሬ እንደዚህ ፎቶ ተለጥፈሽ፣ ነገ ደግሞ አረገዝኩ እኔ ከዳኒ እርጉዝ ነኝ እንደምትይ እርግጠኛ ነኝ ማለት ነው። ለምን እኔ መቹ ምንም አላማረኝም፣ ምኑም እያማረኝ አይደለም። ቤተሰብ ማለት ነው ቤተሰብ ምንም እያማረኝ አይደል። ለምን ዳኒ ዛሬ የመጣ ሰው ነው። ሜቢ አንድ ወር ሆኗል። በቃ አንድ ወር ሆኗል። ቻል ከተዋውቁ እንኳን በቂጡ ማለት ከብሩክ ጋር ነው፣ በብሩክ የተነሳ ነው የተዋወቁት ማለት ነው። ግን አንድ አመት ያህል ያወቃችሁት፣ በህይወታችሁ ብዙ መስዋዕት የከፈላችሁትን ሰው መክዳት በጣም ትልቅ ነገር። ያን ነገር ገብተሽ ራሱ እዚህ ዳኒ ጋር ብትመጪ ጥሩ ነገር ራሱ አይገጥምሽም ማለት ነው። ጥሩ ነገር አይገጥምሽም። የእውነት የምነግርሽ ማለት ነው። እን እኔ ባለፈው ምን ስት ነበር እኔ ያንተ ደስታ ማየት ነው የምፈልገው፣ ብንለያይም በሰላማዊ መንገድ ነው እንዲህ። አረ ምን ምን አስቸኮለሽ፣ ብትረጋጊስ እ ምን ምን ምን ቅብት ብታረገሽ ቶሎ ብለሽ ፍቅረኛ ለሚያዝ ምን አስቸኮለሽ ሀይሚሻ እንዴ። ፎቶ ሁሉ አልቀረ አሳጥበው አንድ ላይ ፎቶ ሁሉ ተነስቶ ማለት ነው። ይሄ እንደ ከዝሙት ራሱ አይተናነስም፣ ያደረጋችሁትን ነገር የእውነት የምነግራችሁ ማለት ከዝሙት ዝሙት ዝሙት ራሱ አይተናነስም። ለምን አንደኛ በቃ ፍቅረኛ ይር ወዲያው ፍቅረኛ የአንዱር ሳይትረጋጋ የሰው ልጅ መረሳሳት ሳይኖር ምናምን ብሩክን ለማናደድ ወይ ብሩክን ለመበቀል ያደረግሽ ነገር ነው የሚመስልብሽ እንጂ የእውነት ዳኒ ወዶሽ አይደለም፣ ዳኒ አፍቅሮሽ አይደለም። የእውነት ለመናገር ማለት ለምን ሶሲን ለማናደድ ነው፣ አንቺም ቡርኬን ለማናደድ ያደረጋችሁ ጥረት ነው እንጂ በዚህ እንትን ያለቅ ተወዳጁ ተግባብታችሁ ባለፈው እንዳልሽ አንቺም የሰው ልጅ እኮ በምን ተተዋውቀናል? በምን ተግባብተናል?

እኔ ደግሞ ትናንት ብሩኪ አትረዳትም እንዲ ምናምን ታካብዳለህ፣ አንተ ባመጣኸው ነገር እኮ ነው እዛዚህ ጦስ ውስጥ የገባችው ምናምን ብዬ ማሰቤ ለካ ጥሩ ሰው ሲበላሽ ምን ይባላል ይባላል ሲተረቱ ንገሩኝ ማለት ነው። እንዲ እኛ ችቅመሟ ብልኋ ከሶሲዬ ጋር አትወዳደርም ከሶሲዬ ጋር ምናምን እንላለን ማለት ነው። የእውነት ልክ አላደረግሽ ሀይሚ ማለት ነው። ልክ አላደረግሽም የእውነት ለመናገር ልክ አላደረሽም። በእርግጥ አልፈልግም አንተ አንቺ አልፈልግሽም እሱም አልፈልግሽም ብሏል። ግን ይሄ በዚህ ይሄን ያ ቾኮልሽ ቾኮልሽ ፍቅረኛሽን አደባባይ ለመውጣት ቾኮልሽ ለሁሉም ነገር በቃ ልታይ ልታያልሽ። ግን ይደብራል። የእውነት ለመናገር ይደብራል። ከአንድ ሴት ከብልሰት እኛ ያቺ ሀይሚ የምናቃት ሀይሚ የለችም። የት ሄዳለች? እኔ ያቺ አማቃት ሀይሚ አይደለችም። ያቺ ብሉሃ ልበ ሙሏ ሀይሚ አይደለሽም። አንቺ እኛ የጋሽዬ ልጅ ሀይሚ አይደለሽም። ዛሬ ልምነሽ ሀይሚ ማለት ያቺ ቅምጥሏ ጀግናዋ የጋሽ ልጅ አይደለሽም። የእውነት ለመናገር ማለት ለምን የጋሽ ልጅ በጣም ብልህ ተቆንጥጣ ያደገች ለምንም ነገር ማቸው ክል አንበሴት ጀግና ነበረች። ዛሬ ግን የለችም አይሚሽም